የሚያነሳቸውን ጥያቄዎች ለመመለስ ሰላማዊ ውይይትን ማስቀደም አትራፊ ነው ሲሉ በሰሜን ሸዋ ዞን የምንጃር ሸንኮራ ወረዳና የአረርቲ ከተማ ነዋሪዎች ተናገሩ። የወረዳና የከተማ አስተዳደሩ ነዋሪዎች በሰላምና መልካም አስተዳደር ዙሪያ ከፍተኛ የክልልና የዞን አመራሮች በተገኙበት በአረርቲ ከተማ ውይይት አካሂደዋል። ሰለሞን አሰፋ ይዘረዝራለሁ። ሰላም በመንግስትና በተወሰኑ የማህበረሰብ ክፍሎች ፍላጎት ብቻ የሚገኝ ሳይሆን የሁሉንም ባለድርሻ አካላት ንቁ ተሳትፎ የሚሻ አንኳር ጉዳይ ነው። ባለፉት ጊዜያት በአማራ ክልል በተፈጠረው አለመረጋጋት ማህበረሰቡ ለበርካታ እንግልት መዳረጉን በሰሜን ሸዋ ዞን የምንጃር ሸንኮራ ወረዳ ነዋሪዎች ተናግረዋል። በወረዳው የተፈጠሩ ችግሮችን በዘላቂነት ለመፍታትም ህዝብን ማወያየት፣ የሀሳብ ልዩነቶችን በሰላማዊ መንገድ መፍታት እንደሚገባም ተወያዮቹ ጠቁመዋል። ለሰላማችን መጽናት ትልቅ ሚና መወጣት እንደሚገባን እንወስዳለሁ። ማህበረሰቡ ይህንን ሚና ካልተወጣ በስተቀረ በየደረጃው ያለው የመከላከያ አመራር የሚሆን የፖለቲካ አመራር ቀድሞ ሊሰራልን አይችልም። ልጆቻችንን ሁላችም ልጆቻችን ወንድሞቻችንን ጫካ ያሉ ወንድሞቻችንን ኃይል እንል ይገባል፣ ልናወግዝ ይገባል። የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መካሽ አለማየሁ የሰላም ዋጋ በገንዘብ የሚተመን አለመሆኑን ገልጸው በተለይም በዞኑ ውስጥ የተከሰተው ችግር ብዙ ዋጋ አስከፍሎናል ይህንን የሰላም እጦት ከህዝቡ ጋር ተቀናጅቶ በመስራት ችግሩን መፍታትና ወደ ሰላም መምጣት ይገባል። ለዚህም በርካታ ስራዎችን በመስራት የዞኑን ሰላም እያስጠበቅን እንገኛለን ብለዋል። ራሳችሁን ማየት አለባቸው። የአካባቢ ሚኒሻ ሰላም አስከባሪ፣ በከተማም የብሎክ አደረጃጀት ውጤታማ እንዲሆን ማድረግ ያስፈልጋል ማለት ነው። ጫካ የገባው ኃይል ወደ ቤቱ እንዲመለስ መስራት አለባቸው። ይሄን ካደረጋችሁ አሁን ያገኛችሁትን ሰላም በውጤታማነት ማጠናቀቅ ትችላላችሁ። አሁን በተገኘው አንጻራዊ ሰላም ሁላችንም ተጠቃሚ ነን። ዛሬ ላይ የተደራጀ ሀሳብ ማቅረብ ችላችኋል። የልማት ጥያቄ አቅርባችኋል። በተቻለ መጠን የክልሉ መንግስት በዶክተር አህመዲን አማካኝነት ጥያቄያችሁ ለክልሉ መንግስት ይቀርባል። በዞን ደረጃ የምናስተባብረውን ደግሞ በዞን እናስተባብራለን ማለት ነው። በውይይት መድረኩ ላይ የተገኙት በምክትል ርዕሰ መስተዳደር ማዕረግ የከተማ ክላስተር አስተባባሪና የአማራ ክልል ከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድ ዲን ሙሐመድ ሰላምን ለማጽናት ከህብረተሰቡ ጋር የሚደረጉ ውይይቶች ውጤታማና ፍሬያማ ናቸው፣ ይህንን አጠናክሮ ማስቀጠል ያስፈልጋልም ብለዋል። የህዝቦች ጥያቄ የሚፈታው በውይይት ነው። የህዝቦች መጻኢ እድል የሚፈታው የሚወሰነው በጠረጴዛ ዙሪያ ነው በመነጋገር ነው፣ በሐሳብ ነው፣ በአፈሙዝ አይደለም። ስለዚህ ምንም አይነት አካል ጫካ ይሁንም አይሆንም ተሳስቶ ነው የገባው ና ተመለስ ብላችሁ እንድትነግሩ ነው የምፈልገው። የተሰራው ስራ በባለፈው አንድ ወር እና ሁለት ወር ቀላል ስራ አይደለም። በየቀበሌው የተደረገ ውይይት፣ በተለያዩ የህብረተሰብ ክፍሎች የተደረገ ውይይት የእናንተን ትልቅነት፣ የእናንተን ትዕግስት፣ የእናንተን ጽናት፣ የእናንተን ጀግንነት የሚያሳዩ ናቸው። አሁንም ለእውነት መስራታችሁን ቀጥሉ። በትንሹ የጀመራችሁትን ነገር ትልቅ አድርጉት። በጠባቡ የጀመራችሁትን ነገር አስፉት። አመራሩን አጠናክሩት። ለመከላከያ፣ ለጸጥታ መዋቅሩ፣ ለአድማ መከላከል፣ ለሰላም አስከባሪ፣ ለሚሊሻ በመረጃ እና በተለያየ በሞራል ደጀን ሆኑት።